ዋና ኢንስፔክተር ህይወት መሐመድ እባላለሁ። በሀረሪ ፖሊስ ኮሚሽን የሴቶችና ህፃናት ወንጀል ምርመራ ማስተባበሪያ ክፍል ኃላፊ። ሴቶችና ህፃናት ጥቃት ማለት ፆታን መሰረት ያደረገ ሰብአዊ መብት ጥሰት። ይህ ማለት ደግሞ እድሜያቸው ያልደረሱ ሴቶች ህፃናት በብዛት ያው እንደ ኢትዮጵያ ብቻ ሳይሆን እንደ ዓለም የሚታይ ችግር ነው። በሁሉም ለማት ላይ የሚታይ ችግር ነው። ጥቃት አለ። ያው አይነቶች ይለያዩ እንጂ ፆታን መሰረት ያደረገ ጥቃት ነው። ሴቶችና በታዳጊዎች በወንዶችም ሊሆን ይችላል፣ ሴቶችም ሊሆን ይችላል። በሴቶችና ህፃናት የሚፈጸም የተለያዩ መልክ ቢኖራቸው አካላዊ፣ ስነ ልቦናዊ እና ኢኮኖሚያዊ ችግሮች ይደርስባቸዋል። ጥቃት ማለት ያው እድሜን መሰረት ያደረገ ነው። ጥቃት የሚደርስባቸው በብዛት እዚህ ክፍል የሚመጡት ከስምንት ዓመት ጀምሮ ከዛ በላይ ያሉ ናቸው። ነገር ግን በዋነኝነት በህፃናት ላይ እድሜያቸው ያው ከስምንት ከስምንት ዓመት እስከ 18 ዓመት ያሉት የእድሜ ክልል ላይ ያሉትን ጥቃት የሚደርስባቸው በብዛት በቅርብ ሰዎች ነው። በቤተሰብ፣ በአባት፣ በእናት፣ በአጎት፣ በጎረቤቶች፣ በአቅራቢያቸው ባሉት ሰዎች ጥቃት ሊደርስባቸው ይችላል። መንስኤው የስራ ተጽእኖ፣ እኩልነት አለመኖር፣ አለማክበር የተዛባ የማህበረሰብ አመለካከት መኖር የኢኮኖሚ ችግርም ይሄንን ያመጣል። አንዳንዴ ቤተሰብ ችግሩን ለመርሳት ቤተሰቡ ልጆቹ ላይ ያንን ነገር ማወጣት የሚፈልግ ቤተሰብ አለ። የኢኮኖሚ ችግር አለ። ጥቃቱን ለመከላከል ያው በክልላችን ቅድመ ወንጀል መከላከል መጀመሪያ ወንጀሉ ከመከሰቱ በፊት ያለውን ግንዛቤ ከኮሚኒቲዎች በመተባበር ስብሰባዎች ላይ በመገኘት ለማህበረሰቡ ግንዛቤ በመስጠት በዛ በዛ መልክ ለማህበረሰቡ ወንጀልን፣ ጥቃትን ጥቃት ምንድን ነው የሚለውን ነገር ራሱ ለማህበረሰቡ ግንዛቤ እየሰጠን ይገኛል። ከክልሉ ካለው ሴቶችና ህፃናት ቢሮ ጋር በጋራ ነው እየሰራ ነው ያለ ነው። ያው አንዳንድ ድጋፎች በሚያስፈልጉ ሰዓት ላይም ከእነሱ ጋር ያለውን ነገር እንሰራለን፣ ያግዙናል። ግንዛቤም አሁን ቅድም ያልኩትኝ ከዚህ በፊት የገለጽኩትን ነገር ግንዛቤን በምንሰጥበት ሰዓት ላይ አብረን ነው ከነሱ ጋር ስብሰባዎች ምናንትን። አንድ ሴት ጥቃት በሚደርስባት ጊዜ ለተጨማሪ ወጪ ትዳረጋለች እና ለሀገር መስጠት ያለባትን እንትን ግልጋሎት ራሷን በስነ ልቦና የተጎዳይ ሴት ስለሆነች ያንን ማድረግ አትችልም። ለተጨማሪ የስነ ልቦና ጥቃት ይደርስባታል። ይሄ ነገር በመድረሱ ማለት ነው የኢኮኖሚ የስነልቦና ችግር ሲከሰት የአይምሮ የመዛባት ነገር፣ ከስራ ለመውጣት ከማህበረሰቡ ጋር አለመገናኘት፣ ራስን ግልጽ አድርጎ ሌላ ሰዎች እንደዚህ እንደዚህ ሆን ብሎ የሚነግር ብዙ ሰው የለም። ትዳር ይፈርሳል። በዚህ መሀል ልጆች ጎዳና ላይ ይወጣሉ። ፍትህንም ደግሞ በራሳችን መንገድ እናሰጣለን በሚል ሌላ ወንጀል ውስጥ የመግባት ነገር አለ። ይሄንን የሚያመጣው የስነ ልቦና ጉዳት የማህበራዊ ቀውሶችንም ደግሞ ከማህበረሰቡ ጋር ራሱ አለመግባባት ራስን የማግለል ነገር አለ ራሳቸውን ከማህበረሰቡ የማግለል ከስራ አለም ራሳቸውን የማግለል ህጻናት ላይ የሚደርሰውን ጉልበት ብዝበዛ በብዛት ለመከላከል አሁን እያደረግን ያለ ነው እየሰራን ያለነው ስራ በብዛት ከገጠር ወደዚህ የሚፈልሱትን ህጻናቶችን እነሱን ወደ የቤተሰባቸው የመመለስ ለእኛ ጥቆማ በሚደርሰን ሰዓት ላይ ለቤተሰቦቻቸው የመመለስ ከወንጀል መከላከሎች ጋር በጋራ በመሆን ከዘጠኙም ወረዳ ጋር በጋራ በመስራት ወደ ቤተሰቦቻቸው የመመለስ ስራ እየሰራ ነው። እዚህ ደግሞ ለሚፈጸምባቸው እኛ ሳንሰማ ከዚህ በፊት እድሜያቸው ሳይደርስ ለቤት ሰራተኝነት ለምናም የሚያውሉትን ደላሎችን የቀጠሩ ሰዎችን በህግ እያስጠየቅን እንገኛለን። አንደኛ የአስገድዶ መድፈር ወንጀል አለ። ሁለተኛ ግብረ ሰዶም አለ። በብዛት ጉልበት ብዝበዛ አለ። ድብደባም አለ። ተጎርተው የሚመጡ ህፃናቶችም አቃቢ ይጋለ ጀጉላ ላይ ደግሞ ዋን ስቶፕ ሴንተር አለንና እና የሳይኮሎጂ ዶክተር አለችን ከሷ ጋር በመሆን ትሪት እያደረግን ቃላቸውን ያው አንዳንዴ ከፍራቻ መንጻር ቃል ላለመስጠት የሚሆኑት ነገር ስላለ እሱን የማውጣጣት ስራ ትሪት በማድረግ ማድረግ ያለብንን ነገሮች በጠቅላላ በጋራ ከአቃቢ ሕግና ከሳይኮሎጂ ባለሙያ ጋር አብረን እየሰራ እንገኛለን። ያው ማህበረሰቡን ቅድም እንዳልኩትኝ ንቅናቄዎች እየፈጠርን ያለን ነው። በየመድረኩም ደግሞ ስለ ሴቶች ጥቃት ዝም አልልም የሚል አስተሳሰብ እንዲኖረው ማህበረሰቡ በየ እድሮቹ ላይ አሁን እንደነገርኩ ቅድም አንድ ሶስት የሚሆን እድሮች ላይ ያወያየንባቸው እድሮች አሉ እና አሁን ቀጣይነትም አለው። ይሄ እንደዛ ለሴት ብቻ ሳትሆን ወንዶች ልጆችም የሚደርስባቸውን ጥቃት የኔም ነው የሴቷ ጥቃት የኔ ነው የሚለውን ነገር ማህበረሰቡ ግንዛቤ እንዲኖረው ጥቃቱም የኔ ነው የሚለውን ነገር እንዲሰማቸው እያደረግን ይገኛል። ለዛ አሁን ከድሮ የተሻለ አሁን ላይ ቤተሰብ ራሱ የደበቀው ጉድ ነገሮች ካሉ ማለት ጎረቤቶች እየመጡ ለእኛ አቆማ እየሰጡን ይገኛል። በዛ መሰረትም እኛ ያው ሰው ከነበረበት ነገር አሁን የተሻሻለበት ነገር ስላለ አሪፍ ነው። አሁን ለምስክርም እየተቸገርን አይደለም። በብዛት እነሱን ለመናገር ማህበረሰቡ የተሻለ ነገር አለ። ንቅናቄውም አላማ ህብረተሰቡ ቅንነት ልጅቷ እንደዚህ ሆና ሰው እንዳያት ምናምን ከማለት አንጻር ማስረጃዎችን እያጠፉብን ስለሆነ ይሄ ነገር ወንጀል ስፍራ ቦታ ሰው ሲገኝ ማድረግ ያለባቸውን ነገሮች መደረግ የሌለባቸውን ነገሮች የነገርን እገኛለ እና እስካሁን እንደዚህ ያጋጠመን ነገር የለም። እንደዚህ ማስረጃዎች ቶሎ የጠፉብንም ነገርም የለም። ይመጣሉ ቶሎ ወደ ሆስፒታል ነው። እኛም ቶሎ ሳይውል ሳያድር ቶሎ ነው ወደ ሆስፒታል የምንለቀው። በስተ መጨረሻ ማስተላለፍ የምንፈልገው ነገር እንደ ክልላችን የሴቶች ጥቃት በጣም አስከፊ ደረጃ እየደረሰበት ያለ ሁኔታ ነው ማለት መልኩን እየቀያየረ ከዚህ በፊት ያልነበሩ ወንጀሎች አሁን እንደ አዲስ እየሆኑበት ያለ ነው። ፖሊስም ደግሞ በዛው መጠን እየዘመነ ነው ያለንበት ደረጃ ነው ያለ ነው። ግን ማህበረሰቡ ፖሊስን ግዴታ ማገዝ አለበት። ሴቶች ሲጎዱ፣ ህፃናት ሲጎዱ፣ ያው ሴቶች የምንጎዳበት ያን ያህል ከወንድ ጋር ፎርስ ስለሌለ አቅም ማጣት ጉዳይም ስላለ ራሳቸውን የመከላከል አናሳ ስለሆነ ነው እንደዚህ አይነት ጥቃት ውስጥ እንትን እያሉ ያሉት ህፃናትና ሴቶች። ለዛ ማህበረሰቡ የኔም ነው የሚለውን ነገር ጉዳት እንደዚህ አይነት ጥቃቶችን ከሰሙ ቶሎ 8541 ላይ በመደወል ለእኛ ሪፖርት ማድረግ ይችላሉ። ሌላ ደግሞ የተረጋጋ ቤተሰብ ስንመሰርት በብዙ አሁን እንደዚህ አይነት ነገሮች እያጋጠሙ ያሉት በብዛት ወይ ልጆች እናታቸው ጋር ሲኖሩ አባታቸው ጋር ሲኖሩ ቤተሰብ ሲፋታ ማለት ነው። እና የተረጋጋ ቤተሰብ መፍጠር ብንችል። ሌላ ደግሞ እንደኛ ማገገሚያ ቦታ የለም፣ ይሄ ሴቶች ተደፍረው የሚቀመጡበት ቦታ ምናምን ነገር ስለሌለ ይሄ ሪሀቢቴሽን ቦታዎችን ደግሞ መንግስት ለእኛም ለኮሚሽኑም ድጋፍ ቢያደርግልን የሚለውን ነገር ማስተላለፍ ፈልጋለሁ።